ሰላም ሰላም፣ እንዴት ናችሁ? ውድ የኢትዮቤስ ቤተሰቦች ኢትዮቤስ ኦንላይን ትምህርት ቤት በመሆን እያገለገለ ይገኛል። የምናስተምራቸው ትምህርቶችም እንግሊዘኛ፣ አማርኛ፣ ሂሳብ እንዲሁም ሌሎች ትምህርቶችን ዘወትር ከሰኞ እስከ ዓርብ በኦንላይን በማስተማር ላይ እንገኛለን። መማር ለምትፈልጉ ልጆች እንዲሁም በልዩ ልዩ ምክንያት የመማር እድል ያላገኛችሁ በሀገር ውስጥም ሆነ በሀገር ውጭ ያላችሁ ውድ የቻናላችን ተከታታዮች ኢትዮቤስ ኦንላይን ትምህርት ቤት የመማር እድላችሁን ሰፋ አድርጎ መጥቷል። መማር ለምትፈልጉ ቪዲዮ ላይ ባስቀመጥነው ስልካችን በኢሞ ቴሌግራም፣ ዋትሳፕ፣ እንዲሁም በሌሎች ሶሻል ሚዲያዎች በመደወል በኦንላይን መማር ትችላላችሁ። እንግዲህ ኢትዮቤስት የኦንላይን ትምህርት ቤት ጊዜና ቦታ ሳይገድበው በማንኛውም ቦታ ሆናችሁ ማንኛውንም የትምህርት አይነት በማንኛውም ሰዓት የምትከታተሉበት የኦንላይን የትምህርት ፕሮግራም ነው። ስለዚህ ምርጫችሁን ኢትዮቤስት አድርጉ እያለን ቪዲዮችንም ላይክ፣ ሼር፣ እንዲሁም ሰብስክራይብ በማድረግ ዘወትር የምንለቃቸው ቪዲዮች እንዲደርሷችሁና ቤተሰብ እንድትሆኑ ስንል እናሳስባለን። በዛሬው ዕለት ደግሞ ይዤላችሁ የቀረበው ቪዲዮ የአማርኛ ስሞችን በእንግሊዘኛ እንዴት ማንበብና መጻፍ እንደምንችል በዚሁ ቪዲዮ አካትቼ ይዤላችሁ ቀርብ ያለው። ቪዲዮውን እስከ መጨረሻው በማየት አሪፍና ቁም ነገር ያለው እውቀት እንድታገኙ ስል አሳስባለሁኝ። ከዚህ ጋር እንደምትመለከቱት የሰው ስሞች ከዚህ ጋር አሉ። እነዚህን የሰው ስሞች በእንግሊዘኛ እንዴት እንደምንጽፋቸው በዚሁ ቪዲዮ ይዤላችሁ ቀርብ ያለው። ስለዚህ እናንተ የሚጠበቅባቸው ቪዲዮውን እስከ መጨረሻ ማየትና መከታተል ይሆናል ማለት ነው። ቀጥታ ወደ ትምህርታችን ሄዳለን። የሰው ስሞችን በእንግሊዘኛ ማንበብና መጻፍ ይላል። የሰው ስሞችን በእንግሊዘኛ ማንበብና መጻፍ። እሺ፣ ከዚህ ጋር ከበደ ከበደ ይላል። ከበደ ይላል። ሶ ምንድን ነው የምናደርገው? ከስንል የከተነባቢ ኬ ነች የከተነባቢ ኬ ነች። ኬ ከሆነች ከመጀመሪያ ላይ ማንኛውም ፊደል መጀመሪያ ላይ ሲመጣ የምንጠቀማት በወሌተር ኢ ነች ብለናል። ኢ ነች። ስለዚህ ከዚ ላይ የምንጠቀማት ከስንል ኬ፣ በስንል ቢ፣ ደስንል ዲ ኢ በአንድ ላይ ከበደ ብለን እናነባለን ማለት ነው። ከበደ ብለን እናነባለን። እሺ አ በ አ በ አበበ ስንል ደግሞ የአ ኤ ነች፣ የአ ተነባቢ ኤ ነች። ራሷ ተነባቢም አናባቢም ነች በራሱ ዋስት መጣ። ከሌላ ቦታ አናባቢ ብለን ነው የምንጠቀማት። አ በ ስንል ደግሞ ቢ ኢ በ ስንል አሁንም ቢኢ አበበ ብለን እንጽፋለን ወይም ደግሞ እናነባለን ማለት ነው። ከዛ አ ለ ሙ አለሙ አለሙ ስንል ከዚህ ጋር እንደምታዩት አ ስንል አተነባቢ የአተነባቢ ነች። ለስንል ደግሞ የለተነባቢ ማነች ነች ኤል ነች ኤል ነች። ስለዚህ ኤል ኢ ሙ ስንል ደግሞ የመተነባቢ ኤም ነች። የመተነባቢ ኤም ከሆነች ከመ እስከ ድረስ የምንጠቀማት ኮንሶናንት ሌተር ኤም ነች። በዛው ኮንሶናንት ሌተሮችን አንቀይራቸው አንቀይራቸው የሚቀያየሩ ምኖች ናቸው። ቫውል ሌተሮች ወይም ደግሞ አናባቢዎች ናቸው። ምሳሌ መስንል ኤም ኢ ከሆነ ሙ ስንል ደግሞ ሁለተኛ የምንጠቀመው ቫውል ሌተር ማን ነው? ዩ ነው። ማንኛውም ፊደል ላይ ሁለተኛ የምንጠቀመው ቫውል ሌተር ዩ ነው። ስለዚህ ኤም ዩ ብለን እንጽፋለን ማለት ነው። አለሙ ስንል ኤ ኤል ኢ ኤም ዩ ብለን እንጽፋለን ማለት ነው። አለሙ ብለን ደግሞ እናነባለን። አለሙ ብለን እናነባለን። እሺ ቀጣይ አሰሙ አሰሙ አሰሙ ብለን ስንጽፍ ደግሞ አ ስንል ኤ ነው የምንወስደው። ኤ በማንኛውም ጊዜ አ ብለን ከአነበብነን አ የምትለዋን ኤ ነው የምንወስድ ሰ ስንል ደግሞ የሰፈ ነባቢ ኤስ ነች ሰ መጀመሪያ ላይ ስመጣ ኢ ነው ምትወስደው ኤስ አሰሙ ስንል ደግሞ ኤምዩ ኤምዩ ብለን አሰሙ ብለን እናነባለን ማለት ነው እሺ ከዛ ለማ ለማ ስንል ደግሞ ለማ ስንል ደግሞ ኤልኢ ኤምኤ ኤል ኤምኤ ኤምኤ ኤልኢ ኤምኤ ብለን ለስንል ኤልኢ ማ ስንል ደግሞ ኤም ኤ። ምክንያቱም አራተኛ ላይ የምንጠቀምባት አናባቢ ማናት ብለናል? ኤ ነች፣ ኤ ነች። ስለዚህ ኤምኤ ብለን ለማ ብለን እናነባለን ማለት ነው። እናነባለን እሺ። እዚህ ጋር ማን ይላል? ውዴ ውዴ ይላል። ውዴ ውዴ ሲል ው ሲል ደብሊዩ ዩ ዴ ሲል ደግሞ አምስተኛ ላይ የምንጠቀማት ማን ናት? አይ ኢ የምትል ነው የምንጠቀመው አይ ኢ የምትል ስለምንጠቀም ዲአይኢ ውዴ ዴ የሚለውን እንጠቀማለን ማለት ነው። ውዴ ብለን እናነባለን። እሺ፣ ቀጣይ ከበረ። ከበረ ከበረ ስንል ከስንል ከላይ እንዳየ ነው። ኬኢ በስንል ቢኢ ራ ስንል አረ ኤ ከዛ ከበረ ብለን እናነባለን ማለት ነው። ከበረ ብለን እናነባለን። ሌላ አበረ አበረ አ ስንል ኤ ነው ብለናል። በ ስንል ቢ ኢ ነው ብለናል። ረ ስንል ደግሞ አር ኤ ነው፣ አር ኤ ነው። ስለዚህ አበረ ብለን እናነባለን ማለት ነው። እንግዲህ ውድ ተመልካቾቻችን ከዚህ ላይ እንደምትመለከቱት የአማረኛ ስሞችን ወደ እንግሊዘኛ ቀይረን ማንበብና መጻፍ ችለናል ማለት ነው። ከዚህ ላይ እናንተ እየተከታተላችሁ ላይክ፣ ሼር እያደረጋችሁ ቪዲዮውን ሶተር የምንለቃቸው ቪዲዮዎች ይደርሷችኋል። እዛ ላይ ትማሩበታላችሁ፣ ዕውቀት ትይዙበታላችሁ። ካልያም ደግሞ የደከማ ያስቸገራችሁ ነገር ካለ ያልገባችሁ ነገር ካለ ኮሜንት ላይ ጻፉልኝ። ኮሜንት ላይ መልስላችኋለሁ። ኮሜንት ላይ ጻፉልኝ። ደግሞ በሌላ በኩል ደግሞ መማር ለምትፈልጉ በውስጥ መስመር ከታች ቪዲዮ ላይ የተቀመጠ ስልክ አለ። በሱ በመደወል ዘወትር ከሰኞ እስከ ዓርብ በቀን አንዳንድ ሰዓት እየተማራችሁ እውቀት መያዝ ያላወቃችሁትን ማወቅ ትችላላችሁ። እንግዲህ በዛሬ ሁለት ደግሞ ይችላላችሁ። የቀረውን ቪዲዮ ከዚሁ ላይ አጠናቅቃለሁ። በሌላ ቪዲዮ እስከምገናኝ መልካም ጊዜ።